ቴና ይስጥልኝ። ተመልካቾቻችን ዜና በምልክት ቋንቋ ይቀርባል። ስድስተኛው የመላ ኢትዮጵያ ጨዋታዎች በጅማ ከተማ መካሄድ ጀመረ። ስፖርት ለብር ኢትዮጵያ አርበኝነት በሚል መሪ ቃል ለሚካሄደው መርሐ ግብሩ መክፈቻ በጅማ ዩኒቨርሲቲ ስቴዲየም ተካሂዷል። በዚህ ወቅት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዳሉት ስፖርት ህዝቦችን የሚያስተሳስር ነው ብለዋል። መንግስት ለስፖርት ዘር ትኩረት ሰጥቶ እየሰራ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ወጣቱ ካላስፈላጊ ድግድር እንዲቆጠብ ስፖርት አንዱ መፍትሄ መሆኑን ገልጸዋል። የ2017 በጀት ዓመት የገቢ እቅድን ሙሉ በሙሉ ለማሳካትና የ2018 የታቀደው እስኬት ለመፈጸም በተቀናጀ ትብብር ሊሰራ እንደሚገባ የአዲስ አበባ ከተማ ከንቲባ ወይዘሮ አዳንቻ አበቤ አሳሰቡ። የአዲስ አበባ ከተማ አስተዳደር የ2017 የበጀት ዓመት 230 ቢሊዮን ብር ገቢ ለመሰብሰብ አቅዶ በመስራት ላይ ይገኛል። እስካሁን ባለው አፈጻጸም የእቅዱን 95 በመቶ በላይ ማሳካት መቻሉን የከተማዋ ገቢዎች ቢሮ መረጃ ያሳያል። በከተማ አስተዳደሩ የዘጠና 90 ቀናት እቅድ ዋነኛ ትኩረት ከተሰጣቸው መስኮች መካከል አንዱ የገቢ አሰባሰብ ሲሆን በቀጣይ 90 ቀናት የ2018 የታቀደውም በስኬት ለመፈጸም ያለመ የገቢ ንቅናቄ ውይይት አካሂዷል። የ የ2017 የገቢ እቅድ ማሳካታችን ለ2018 መሠረት ነው ያሉት ከንቲባ አዳነች የገቢ እቅዱን ለማሳካት የተቀናጀ የጋራ እርብርብ ያስፈለገ ነው ያሉት የከተማ አስተዳደር ካቢኔ የ2018 በጀት ዓመት ጣራ 350 ቢሊዮን ብር እንዲሆን መወሰኑን ያስታወሱት ከንቲባ የበጀቱ 71 በመቶ ለዘላቂ ልማት ፕሮጀክት እንዲሆን መወሰኑና ይህንን ለማሳካት በቁርጠኝነት እንደሚሰራ እንደሚገባ ተናግሯል። ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለሕዝብ እይታ ክፍት ሆነ። የቤተ መንግስት አስተዳደር ዋና ዳይሬክተር አቶ ምትኩ ደረሳ ብሔራዊ ቤተ መንግስት ሙዚየም ከትላንት ጀምሮ ክፍት መሆኑን ለመገናኛ ብዙሃን ተናግሯል። ከማክሰኞ በስተቀር ሙዚየሙ ጠዋት ሶስት ሰዓት እስከ 11 ሰዓት ለሕዝብ እይታ ክፍት ይሆናል ተብሏል። ለጉብኝቱ ሁለት አይነት ትኬት ተዘጋጅቷል። በዚህም መደበኛ ዋጋ ሶስት መቶ ብር ሲሆን ልዩ ትኬት አንድ ሺህ ብር መሆኑን ተገልጿል። መንግስት ባለፉት ሰባት ዓመታት ውስጥ የቱሪዝም ዘርፍን ለማሳደግ ከተሰሩት ስራዎች መካከል ብሔራዊ ቤተ መንግስት ተሳት አንዱ ስለመሆኑ ነው የገለጽን። ብሔራዊ ቤተ መንግስት ድሳት የነበረው ሀብት ገልጦ በማውጣት ለሕዝብ እይታ እንዲሆን መደረጉን ዋና ዳይሬክተሩ አቶ ምትኩ ደረሳ ተናግሯል። በጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል የሚደረግባቸው የቱሪዝም መዳረሻዎች ትልቅ የታሪክና የተፈጥሮ ሀብት ያለባቸውና ለብዙ ዓመታት ተደብቀው የነበሩ ሀብቶችን በመቅለት ለአገር እና ለትውልድ በሚጠቅም መልኩ እየለመሆናቸውን የሚያሳይ ፕሮጀክት ናቸው ሲሉ የጥበብ ባለሙያዎች ገለጹ። የጥበብ ባለሙያዎች በአጭር ጊዜ ተገንብቶ ለአገር ኢኮኖሚ ፋይዳ ባለው መልኩ ለአገልግሎት ክፍት የሆነው የሀላላ ኬላ ሎጅን ጨምሮ የተለያዩ የልማት ስራዎችን ጎብኝተዋል። በዚህም በሩቅ ከሚሰሙት ይልቅ በአካል መጠብ እነዚህን ትውልድ የሚዋጁ የልማት ስራዎች መመልከት መቻላቸውን እንዳስተዳቸውም ገልጸውም፣ እንደ አገር ልማት ትኩረት ተሰጥቶ ከተሰራ ለውጥ ሊመጣ እንደሚችል የተመለከትናቸው ፕሮጀክት አስረጅ ናቸው ብለዋል። በመጨረሻም መንግስት ቱሪዝሙን አንዱ የኢኮኖሚ እድገት ምሰሶ እንዲሆን የሰጠ ትኩረት ያልታዩ ሀብቶች የገለጠ የልማት መንገድ መሆኑን የኪነ ጥበብ ባለሙያዎች ተናገሩ። የገበታ ለትውልድ አካል የሆነው የቦሰና ጅማ ፕሮጀክት ጨምሮ ሌሎች በአካባቢው የተለያዩ ትላልቅ የልማት ስራዎች የገበኙ ባለሙያዎች ቱሪዝም መስፋፋቱን ለጥበብ እድገቱ ተጨማሪ አቅም የሚሆን ነው ብለዋል። ከሁሉም የኢትዮጵያ አካባቢዎች የተውጣጡ የኪነ ጥበብ ባለሙያዎች የአባ ጅፋር ቤተ መንግስት፣ የገበታ ለትውልድ አንዱ አካል የሆኑን በግንባታ ስራ ላይ የሚገኘው የቦሰና ጅማ ፕሮጀክት ጠፍቶ የነበረውን አሁን ላይ በተሰራለት የልማት ስራ በመለሱ የጅማ ሌላ አበባ ሲሆን የተዘጋጀው የቦዮ ሐይቅ ሌሎችንም ጎብኝተዋል። በጅማ ከተማ እና አካባቢ የተሰሩ ልማቶች እንደ አገር ተረት የቆየን ሀብትን መጠቀም መጀመሩ ማሳያ እንደሆነ የኪነ ጥበብ ባለሙያዎች ገልጸዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ